ለአየር ንብረት ለውጥ ትልቅ አስተዋጽኦ እያደረገች የምትገኘው ኢትዮጵያ ሁለተኛውን የአየር ንብረት ለውጥ ጉባኤ ለማዘጋጀት ዝግጅቷን አጠናቃለች። ኢትዮጵያን በተለያዩ ዘርፎች ወደ ብልጽግና ጎዳና እንድታመራ ከፍተኛ አስተዋጽኦ እያደረጉ የሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ኢትዮጵያ ሁለተኛውን የአፍሪካ አየር ንብረት ለውጥ ጉባኤ እንደምታስተናግድም አስታውቋል። ጠቅላይ ሚኒስትሩ ኢትዮጵያ ከጳጉሜ 3 እስከ ጳጉሜ 5 2017 ዓ ም ሁለተኛውን የአፍሪካ አየር ንብረት ለውጥ ጉባኤ እንደምታስተናግድ ይፋ አድርገዋል። ጠቅላይ ሚኒስትሩ በማኅበራዊ ትስስር ገጻቸው ባሰፈሩት ጽሑፍ ኢትዮጵያ የምታስተናግደው ጉባኤ ለአፍሪካ የአየር ንብረት ስትራቴጂ ቁልፍ የሆኑ በተፈጥሮ ላይ የተመሰረቱ መፍትሄዎች የሚተዋወቁበት እንደሆነም አስታውቀዋል። ጠቅላይ ሚኒስትሩ ከዚህ በተጨማሪም ጉባኤው አፍሪካን መልሶ አረንጓዴ ማድረግና የአህጉሪቷን አንድነት ማጠናከር አላማን የሚያራምድ መሆኑን ተናግረዋል። በተፈጥሮ ላይ መዋለ ንዋይ ማፍሰስ ውጤታማነታቸው የተረጋገጡ መፍትሄዎችን በስፋት እንተግበር ያሉት ጠቅላይ ሚኒስትሩ ስነ ምህዳሩ ኢኮኖሚን የሚመራበትን ሞዴል እንከተል በማለት ጠቅላይ ሚኒስትር ዶክተር አብይ አህመድ ለመላው አፍሪካ መሪዎች መልእክታቸውን አስተላልፈዋል ኢትዮጵያ የጉባኤውን ተሳታፊ እንግዶቿን ለመቀበል ዝግጁ መሆኗንም ጠቅላይ ሚኒስትሩ አስታውቀዋል። በ2010 የኢትዮጵያ ጠቅላይ ሚኒስትር ተደርጎ የተሾሙት ጠቅላይ ሚኒስትር ዶክተር አብይ አህመድ ለስድስት ዓመታት በኢትዮጵያ የአረንጓዴ አሻራ መርሃ ግብር የኢትዮጵያን ሕዝብ በማሳተፍ ሲሰሩ ቆይተዋል። ጠቅላይ ሚኒስትሩ ከኢትዮጵያ አልፎ በአጎራባች ሀገራት የአረንጓዴ አሻራ መርሃ ግብር እንዲከናወን ሲሰሩም ተስተውለዋል። የተማመነው የኢትዮጵያን ሕዝብ ነው። የኢትዮጵያ ህዝብ ከሊቅ እስከ ደቂቅ ትልቁም፣ ትንሹም፣ ሴቱም ወንዱም ችግኝ በመትከል ለኢትዮጵያውያን ኩራት ለተቀረው ዓለም ደግሞ ትልቅ ትምህርት የሚሰጥ እርምጃ ነው። በአፍሪካ ብሎም በመላው ዓለም እየቀነሰ የመጣውን የዝናብ እጥረት ለመፍታት የአረንጓዴ አሸራ መርሃ ግብር ወሳኝ ሲሆን በተለያዩ ሀገራት እየጨመረ የመጣውን የሙቀት መጠንና የተፈጥሮ አደጋን ለመቀነስ የአረንጓዴ አሸራ መርሃ ግብር ወሳኝ መሆኑን ጠቅላይ ሚኒስትሩ ችግኞችን በመትከል ለዓለም ሕዝብ ሰርተው አስመልክተዋል። በተለይ የአፍሪካ ሀገራት በአየር ንብረት ለውጥ በተደጋጋሚ ጉዳት የሚያስተናግዱ ሲሆን ለአብነትም በቅርብ ቀናት ውስጥ ናይጄሪያ በጎርፍ አደጋ ምክንያት በርካታ ሕዝቦቿን አጥታለች። ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩት የአረንጓዴ አሸራ መርሃ ግብር የተፈጥሮ አደጋዎችን ከመቀነስ ባሻገር በሀገሪቱ ላይ እየተስፋፋ የመጣውን አደጋ የሚቀንስ ቁልፍ ተግባር ሆኗል። አፍሪካ ሰብሎችን ለማምረት በዝናብ ላይ ጥገኛ መሆኗ የጠቅላይ ሚኒስትሩ የአረንጓዴ አሻራ መርሃ ግብር ሌላኛው ወሳኝ መርሃ ግብር መሆኑን አሳይቷል። የጀመርናቸው በርከት ያሉ ስራዎች ተጀምረው የሚቀሩ ሳይሆን ሁሉም ባስቀመጥንላቸው እቅድ መሰረት እየተጠናቀቁ የኢትዮጵያን ብልጽግና የኢትዮጵያን መጽናት የኢትዮጵያን መላቅ ሊያረጋግጡ እንደሚችሉ ከሚያሳዩን ስራዎች ውስጥ አንዱ የአረንጓዴ አሻራ ነው። በቅርብ ዓመታት አፍሪካ ወደ ውጭ ሀገራት የምትልካቸው ምርቶች የቀነሱ ሲሆን በተለይ የበቆሎ ገብስና ማሽላ ምርቶች በዝናብ እጥረት ምክንያት ከዚህ ቀደም ለሀገሪቱ ያስገቡት የነበረውን ገቢ እንዲቀንስ አድርገውታል። ያደጉ ሀገራት እየለቀቁት በሚገኘው የካርበን ልቀት ምክንያት ትልቅ ተጽዕኖ እያሳረፈባት የምትገኘው አፍሪካ ጠቅላይ ሚኒስትር ዶክተር አብይ አህመድ ያስጀመሩትን የአረንጓዴ አሻራ መርሃ ግብር መጀመር ግድ ብሏታል። የአፍሪካ መሪዎችም በኢትዮጵያ አስተናጋጅነት የሚካሄደውን ሁለተኛውን ዙር የአፍሪካ አየር ንብረት ለውጥ ጉባኤ ለመሳተፍ ዝግጅት እያደረጉ ይገኛል። በጉባኤው ላይ 45 የአፍሪካ ሀገራት መሪዎች የሚገኙ ሲሆን፣ ከመሪዎቹ በተጨማሪ መንግስታዊ ያልሆኑ አካላት እንደሚገኙበትም ይፋ ሆኗል ይገኛል። በባለፈው አመት ከ7 ቢሊዮን በላይ ችግኞችን የተከለችው ኢትዮጵያ ለዘንድሮ የአረንጓዴ አሸራ መርሃ ግብር ይህንን ቁጥር ለመድገም በዝግጅት ላይ ትገኛለች። በጠቅላይ ሚኒስትር ዶክተር አብይ አህመድ መሪነት ኢትዮጵያ የህንድን ሪከርድ በመስበር በአንድ ጀንበር ከ2 ቢሊዮን በላይ ችግኞችን የተከለች ሲሆን በ6 ዓመታት ውስጥ በሀገር አቀፍ ደረጃ 25 ቢሊዮን ችግኞችን መትከል ችላለች።